ሰላም ጤና ይስጥልን ውድ የሀበሻ አዲስ ዩቱብ ቻናል ተከታታዮቻችን እንደምናላችሁልን የተለያዩ ርዕሰ ጉዳዮችን ይዘን ለመንገድ በተሰኘው ፕሮግራማችን እንሆ ዛሬም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እንላለን። ዝምታ ወርቅ አይደለም። ዝምታ ወርቅ የሚሆንባቸውም የማይሆንባቸውም ጊዜያቶች አሉ። ይህ ታሪክ ይህንን ያስተምረናል። ሰውየው ከሚስቱ ሌላ አንዲት ሴት ይወድና ክንፍ ይልላታል። ልጁና ሚስቱን እየተወ ከዚችኛይቱ ጋር ማምሸት ብሎም ማደር መጀመሩን ቀጥሏል። በመጨረሻም አንድ ቀን ወደ ሚስቱ መጣና ድንገተኛ የሆነ ጥያቄ አቀረበላት። እኔና አንቺ ነገ እንድንፋታ እፈልጋለሁ። ለምን ብለሽ ምክንያቱን እንዳትጠይቅኝ፣ መፋታት ብቻ ነው የምፈልገው ይላታል። ሚስቱም ትደነግጣለች። ቀጠል ሊያረግና ደግሞም ሌላ ቀን አይደለም ነገ እንዲሆን ነው ምፈልገው ይላታል። ሚስቱ በሁለት ነገሮች ተጨነቀች። በአንድ በኩል ምንም ነገር እንዳትጠይቂም ብሏታል። በሁለተኛው ነገር ደግሞ ልጇ ወደ ዩኒቨርሲቲ የመግቢያ ፈተና ልትቀመጥ ጥቂት ቀናት ቀርቷታል። ባልስማማበትም ካልክ የግድ እቀበለዋለሁ፣ ነገር ግን በእኛ ምክንያት ልጃችን መጎዳት የለባትምና የአንድ ወር ጊዜ ያህል እንታገስ አለችው። እሱም ማሰብ ባደረገና ጥሩ፣ አንድ ወር መታገስ አያቅተኝም፣ ነገር ግን በዚህ አንድ ወር ውስጥ ሽማግሌ መላክ፣ ምክንያት መጠየቅ የለም ስለ ፍቹ ማናችንም ምንም ነገር ማንሳት የለብንም። በዚህ ቃል ግቢልኝ ይላታል። እሷም እስማማለሁ ግን አንተም የምነግርህን ለመፈጸም ከተስማማህ ነው ትለዋለች። ታዲያ በዚህ አንድ ወር ውስጥ ጠዋት ጠዋት ከእንቅልፌ ስነሳ፣ ማታ ማታም ወደ አልጋዬ ሲሄድ ያኔ በሰርጋችን እለት አቅፈ ሁሌም ጠዋት ጠዋት ወደ በረንዳ፣ ማታ ማታ ወደ መኝታ ትወስደኛለህ ትለዋለች። ነገሩን ያልጠበቀውና ያልተለመደ አይነት ቢሆንም ቀላልና ሊያደርገው የሚችለው ስለሆነ እሽ ብሎ ቃል ገባላት። አንድ ወሩ ተጀመረ። ጠዋት ጠዋት ከእንቅልፏ ስትነሳ አቅፎ ወደ በረንዳ ካደረሳት በኋላ ወደ ስራው ይሄዳል። ማታ ማታም እንዲሁ አቅፎ ወደ አልጋው ይወስዳታል። ስለ ፍቺው አይነጋገሩም። እየዋለ እያደረ ሲሄድ የሰውነቷ ጠረን፣ የምትለብሳቸው ልብሶች፣ የአይኖቿና የጸጉሯ ሁኔታ የገላዋ ልስላሴና የአካሏ ቅርጽ እየሳቡት መጡ። በየቀኑ እያቀፈ ሲወጣና ሲገባ ሰውነቷ እየቀለለው፣ ለእርሱም እርሷን አቅፎ መሸከሙ አንዳች እንግዳ የሆነ የደስታ ስሜት እየፈጠረለት መጣ። ከራሱም ጋር ሙግት ጀመረ። ለምንድነው እንፋተ ያልኳት? አሁን የሚሰማኝን ስሜት ያህል ከአዲሷ አበባ ወዳጄ ጋር ለምን አይሰማኝም? ለምንስ ነበር ይህንን ነገር እንዳደርገው ቃል ያስገባችኝ ይህን የመሰለውን ገላዋን እንዲህ የሚማርከውን ጠረኗን እንዲህ የሚያስደስተውን ፈገግታዋን እንዲህ የተዘናፈለውን ጸጉሯን፣ እንዲህ ልዩ የሆነውን አካሏን እንዴት እስከ ዛሬ አላስተዋልኩትም? እርሷ ናት ከእኔ ጋር የነበረችው? ወይስ? በላዩ ላይ ጥያቄዎችን ያመላልሳል። የወሩ መጨረሻ እየደረሰ መሆኑን ሲያውቅ ከእርሷ መለየቱ ጨነቀው። እንዲያውም ይህ ሁኔታ የፈጠረበትን እንግዳ ስሜት እየወደደው መጣ። ነግቶና መሽቶ እሷን አቅፎ የሚወስዳትን ነገር በጉጉት መጠበቅ ጀመረ። በሌላ በኩል ደግሞ በዚህ ድርጊቷ በውስጡ ያሳደረችበትን ስሜት እያሰበ ማድነቅም ጀመረ። ብልህነቷን፣ አስተዋይነቷንና በቀላል ድርጊት ልቡን ልትገዛው መቻሏን ሲያስብ ምን አይነት አስገራሚ ሴት ናት ይላል። ወሩ ሊያልቅ ሁለት ቀን ሲቀረው የመፋታቱን ሀሳብ በውስጡ መረመረው። ነገር ግን አላገኘውም። በዚህ ሁኔታ መፋታቱ ደግሞ ለሕይወቱ የማይፈታ እንቆቅልሽ እንደሚሆንበት እያሰበ ተጨነቀ። በሌላ በኩል ደግሞ በዚህ አንድ ወር ውስጥ ፍችን በተመለከተ ላለመነጋገር ቃል ተገባብተዋልና እንዴት አድርጎ ይናገር? ዛሬም በደስታ ስሜት አቅፎ ከአልጋዋ እንደወሰዳት ሁሉ ማታ ወደ አልጋዋ መለሳት። ከበፊቱ እጅግ በጣም ቀለዋለች፣ አሳዘነችውም። በወሩ መጨረሻ ወደ አዲሱ ወዳጁ ዘንድ ሄደና የፍቺውን ሀሳብ ሰርዣዋለሁ። እኔና ባለቤቴ ፍቅር የሌለን መስሎኝ ነበር። እኛ ግን ለካስ ፍቅር አላጣንም። ያጣነው ሁለት ነገሮች ብቻ ነው፣ እሱም መነጋገርና መቀራረብ። ስለዚህ ለዚህ ያደረሰንም አለመቀራረባችንና አለመነጋገራችን ብቻ ነው። አሁን ግን መነጋገር ባንችል እንኳን መቀራረብ ግን ችለናል። ዛሬ ደግሞ መነጋገር እንችላለን። ስለዚህ ሌላ የሚሆንሽም ፈልጊ አላት። ሴትየዋ ተናደደችና በጥፊ መታችው። ካጠገቧ የነበረውንም ውሃ ቸለሰችበትና፣ ይሄ ለብዙ ኃጢአቴ የተከፈለ ቅጣት ነው እያለ ወጥቶ ሄደ። ከዚያም ወደ አበባ መሸጫ ሱቅ ውስጥ ገባ። ያኔ ሲያገባት የገዛላትን አይነት አበባ ገዝቶ ወደ ቤቱ ከነፈ። ጓደኛዬ ትዳር ማለት አግብተው የሚኖሩት ሳይሆን በየጊዜው የሚያገቡት ነው ያለው፣ እውነቱን ነው እያለ ለራሱ ብቻውን ማውራት ጀመረ። ትዳር እንደ አስራ ሁለተኛ ክፍል ፈተና አንድ ጊዜ አልፈውት ሰርተፍኬት የሚቀበሉበት አይደለም ያለውም፣ እውነቱን ነው ማለት ቀጠለ። ትዳርና ተክል እንክብካቤ ይፈልጋሉ። ልክ እዚህ ሀገር ችግኝ የመኮትኮት የማጠጣት የመንከባከብና የማሳደግ እንጂ የመትከል ችግር እንደሌለብን ሁሉ እያለ ፈገግ እያለ መንገዱን ቀጠለ። እኛም ጋር የመጋባት ችግር የለም። ፍቅር ግን መጋባት ብቻ ሳይሆን ማጠጣት፣ መንከባከብ፣ ማረም፣ ከብት እንዳያበላሸው አጥር ማጠር፣ በየጊዜው ማዳበሪያ መጨመርን ይፈልጋል። በእርግጥ በእድሉ የሚበቅል ዛፍ እንዳለ ሁሉ በእድሉ የሚኖር ትዳር ይኖር ይሆናል። ይህ ግን ሕይወትን ለራስ ጥረት ሳይሆን ለአጋጣሚዎች ብቻ አሳልፎ መስጠት ነው። ያለ እውነቱን ነው። አይ ጓደኛዬ፣ እያለ አሁንም መንገዱን ቀጠለ። እኔ አልሰማሁትም እንጂ እርሱ ተናግሮ ነበር ይላል። መኪናውን አቆመና ወደ ግቢው ውስጥ ገባ። በረንዳ ላይ ትጠብቀው የነበረችው ባለቤቱ የለችም። በሩንም አንኳኳ የሚከፍት ግን አልነበረም። ደግሞ ሲያንኳኳ ገርበብ ብሎ የተዘጋው በር በራሱ ጊዜ ተከፈተ። ባለቤቱ ግን በዚች በወሩ ሰላሳኛ ቀን ሳሎንም የለችም። እየተገረመ ግራ እየተጋባ ወደ መኝታ ቤቱ ዘለቀ። አልጋው ላይ ፈገግ እንዳለች ጋደም ብላለች። አበባውን እንደያዘ ጠጋ አለና በእጁ ጉንጯ አነካካው። ቀዝቅዟል። በቁልምጫ ጠራት። መልስ ግን አልነበራትም። ግራ ተጋብቶ አይኗን ገለጥ አደረገው። ሊከፍትለት አልቻለም። በርከት ካለና ሰውነቷን ደባበሰው፣ ቀዝቅዟል። የመጨረሻው ቀን ነበር። ይህን ቀን ማየት አልፈልግም፣ ለልጄ ስል እስከ ዛሬ ታግሻለሁኝ፣ በቃኝ የሚል ጽሁፍ ራስጌዋ ላይ አገኘ። እርሷ ፍቺውን አልፈለገችውም፣ ለዚህም ሳትፋታ ሞተች። በርሱ ውስጥ የነበረው የሐሳብ ለውጥን አላወቀችውም፣ ምክንያቱም ላይነጋገሩ ቃል ተገባብተው ነበርና እርሷ የዛሬዋን ቀን በስጋትና በጭንቀት ነበር የጠበቀቻት የመለያያቸውን ቀን የህይወቷን ግማሽ የምታጣበት ቀን የማትፈልገውን ነገር የምታደርግበት ቀን ናት የዛሬዋ ቀን። እርሱ ግን የዛሬዋን ቀን በጉጉት ነበር የጠበቃት፣ የሚነጋገሩበት ቀን፣ ፍቺውን እንደ ተወ የሚነግርባት ቀን፣ ፍቅሩን የሚነግርባት ቀን፣ ይቅርታ የሚጠይቅባት ቀን፣ ለፍቅሩ ሲል ትንሽም ብትሆን ቅጣት ከፍሎ የመጣበት ቀን በእርሱና በባለቤቱ መካከል የመነጋገርና የመቀራረብ እንጂ የመዋደድና ስሜትን ለስሜት የመስማማት ችግር እንደሌለ መረዳቱን የሚገልጥበት ቀን ነበረች። ግን ምን ያደርጋል? ሁለቱም ይህንን በየልባቸው ያውቁታል እንጂ አልተነጋገሩም፣ ሀሳባቸውንም በሌላ መንገድ አልተለዋወጡም። በዚህም የተነሳም በችግሩ መፍቻ ቀን ዋናውን ችግር ተፈጠረ። ሁለት የትዳር ነቀርሳዎች አለመቀራረብና አለመነጋገር። አብረው አንድ አልጋ ላይ እያደሩ አብረው እየበሉ አብረው እየኖሩ የማይቀራረቡ ባልና ሚስት አሉ። አንድ አልጋ ላይ የሚተኙት አልጋ ላይ መተኛት ስላለባቸው ብቻ ነው። ከመጋባታቸው በፊት የነበራቸው ጉጉትና ናፍቆት አሁን ላይ የለም። ሳይተኙ እንቅልፍ ይወስዳቸዋል። አብረው ይበላሉ። በአንድ ማዕድ መሆን አንድ ጠረጴዛ ላይ መሆን እንጂ፣ ያኔ በፊት ሲጋብዛት የነበረው ናፍቆትና ጉጉት የላቸውም። ዝም ብሎ መብላት ብቻ። እያንዳንዷ ቀን ልዩ ደስታን የሚፈጥርባትና ከትናንት የተለየች ለማድረግ አይጥሩም። ሰው ተፈጥሮ አላለቀም፣ በየጊዜውን የሚፈጠረው ፈጣሪም ሰውን እንደተወለደ እንዲያልቅ አላደረገም። በየቀኑ በየሰዓቱ በየደቂቃው ላስተዋለው ሰው እንግዳ ፍጥረት ነው አዳዲስ ነገር ይታይበታል። ይህ ግን መቀራረብን ይጠይቃል። ባልና ሚስት ከተቀራረቡ ሳይፋቱ በየቀኑ ይጋባሉ። ጋብቻቸው እየታደሰ ይሄዳል። የትናንቷ ሚስት ከዛሬዋ ትለያለች። የዛሬው ባልም ከትናንቱ የተለየ ነው። ለውጥ፣ እድገት፣ ብስለት አለ። መልክም ተለውጧል። ግን ቀርቦ የሚያወያይ ያስፈልገዋል። የዚያ ባል ችግሩ ሚስቱን አግብቷት እንጂ ቀርቧት አያውቅም ነበር አብሯት ይኖራል እንጂ ከእርሷ ጋር አይኖርም ነበር። ምድር በፀሐይ ዙሪያ ስለምትዞር ይመሻል ይነግ በማክሰኞና እረቡ መካከል ከስሙ በቀር በሕይወታችን ውስጥ ልዩነት የለውም። ሌላኛው ችግር ደግሞ ያለ መነጋገር ነው። መነጋገር ማለት በሚያውቁት ቋንቋ ማውራት ማለት አይደለም። እርሱንማ ከብትም ሲገናኝ እንቧ እንቧ ይባባላል። ይህ ግን መነጋገር አይደለም። በየጊዜው በየሰዓቱ ሁለመናን መለዋወጥ ማለት ነው። ካልተነጋገሩበት የምስራች የተነጋገሩበት መርዶ ይሻላል። ካልተነጋገሩበት ፍቅር የተነጋገሩበት ጸብ ይሻላል። ባልና ሚስቱ ባለመነጋገራቸው ችግሩን በሁለት አቅጣጫ ፈቱት። የሁለቱም ፍላጎት ችግሩን ለአንዴና ለመጨረሻ ጊዜ መፍታት ነበር። የሁለቱም ፍላጎት ፍቺ የሚባለው ነገር ላለማየት ነበር። የሁለቱም ፍላጎት ሰላሳኛዋን ቀን መገላገል ነበር። ነገር ግን ባለመነጋገር ምክንያት በሁለት አቅጣጫ ሆነ። እርሷም ሞት መረጠች፣ እርሱ ደግሞ ይቅርታ መረጠ። ችግሩ የመጣው በዚህ ጉዳይ ላለመነጋገር ሲወስኑ ነው። እርሷ በጉዳዩ ተጨንቃለች። ለምን ይሆን ከኔ መለየት የፈለገው የሚለው ጥያቄ ያሳስባት ነበር። በሀሳብ ብዛትም እየከሳች ሄዳ ነበር። ለዚህም ነበር በየቀኑ ሲያቅፋት ትቀልበት የነበረው። እርሱ ግን መቅለሏን እንኳን ለመጠየቅ ፈራ። እርሱ ከራሱ ጋር እንጂ ከእርሷ ጋር አይነጋገርም ነበር። እናም ወዳጆቼ በትዳር ውስጥ ዝምታ ወርቅ አይደለም። አበቃው። በየትኛውም ጊዜና ቦታ ሆናችሁ ለምታደምጡ የአበሻ አዲስ ዩቲዩብ ቻናል ተከታታዮቻችን በየጊዜው የተለያዩ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። ውድ ቤተሰቦቻችን እንደተለመደ ሁሉ አጋርነታችሁ እንዳይለየን ላይክና ኮሜንት ማድረጋችሁን እንዳትዘነጉ።